ከሌላ ጊዜው በተለየ በጣም ውድ ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? ከኔጋ ሁሉ ሰላም ነው። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ ቻናሌን ተቀላቀሉ። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። እንግዲህ ትናንትና ፍቅር ልደቷን አከብራለች ወይ የልጅነት ፎቶ አይቼ እንዴት እንደምታምር ማለት ነው። እና ያው ሰፕራይዝ ነው ያደረጓት እሷ ሳታቅ ነው። ከከተማ ወጣ ብለው በጣም የሚያምር ቦታ እዚ ጋር ያስቀምጥላቸዋለሁ። በጣም ነው የወደድኩት እውነት ለመናገር የሆነ ባህር አለው ምናምን ነገር እና በጣም ያምራል ቦታው። እና ፍቅር በማታቅበት ሁኔታ ጓደኞቿ ተሰብስበው ቡሪክም አለ ፉፉ። እንደገና ደግሞ ፎዚ መሰለችኝ ልጅቷ ስሞን ብዙም አላቃትም ግን በጣም ቤስ ጓደኛሞች ናቸው እና ተሰብስበው ሰፕራይዝ አድርገዋታል ማለት ነው። እና አንድ ዘኔ ጓደኛ ያብዛላቸውነት ደስ ይላል። ይሆናል አለ የማይረሳቸው ሆኖ በነገራችን ላይ የልደት ቀናቸውን የሚያቅሰው በቃ የእናንተን ነገር በደንብ የሚያስብ ሰው ነው ማለት ነው። እና በዚህ አጋጣሚ ፉፉም ለፍቅር ፍቅሩን ገልጿል። በዚህ አጋጣሚ በጣም ነው መወድሽ ከእስከዛሬው በበለጠ በጣም በጣም ወድሻለሁ ብሎ ተናግሯል እንደገና ደግሞ የለበሱት ማች ነው ለማየት እንደሞከርኩት ከሆነ ፍቅር የለበሰው ና ፉ የለበሰ የፍፉን ና የፍቅር ማየት ትችላላችሁ የቡርክ ና የፎዚ ማየት ትችላላችሁ ና ማች ነው የለበሱት ምን አስበው ነው በድንገት ነው ወይ ሳስበውበት ነው አላውቅም ነገር ግን ያው ሰፕራይዙ ድንገት ነው እሷም ነው የምታውቀው ነገር አልነበረም እና ያው እንደውም የመሰላት የሆነ ሰብስክራይብ አድጎላቸው ለዛ ነገር እንደዛ ኮንግራና መስራት ነበረ፣ እንጂ ለራሷ ልደት መሆኑን በፍጹም አልገመተችም ነበረ እና በጣም ደስተኛ ነው የሆነችው። ፊቷን ራሱ እንደዛ በኬክ አጨማልቀዋት፣ እሷ በደስታ ነበረ ስጨፈር የነበረው እና ያልጠበቀችው መሆኑ በዚህ ያስታውቃል። የምር ደስ ይላል። ምርጥ ጓደኞች ናቸው ማለት ነው እና ፍቅር ልደቷን አክብራለች ለዛውም በጣም ደስ ደስ የሚል ቦታ ማለት ነው። እንደምትታሁን እዚህ ጋ ቡሪክና ፉፉ የቆሙበት ቦታ የት እንደሆነ ግን ማወቅ ፈልጋለሁ። እዚህ ጋ ቦታውን አልተናገሩም ወይም ደግሞ ያልሰማሁትም ማለት ነው። እና እንዴት እንደሚያምር ከፊት ለፊቱ የሆነ ተራራ አለ፣ ከዛ የሆነ ባህር አለ ምናምን እና በጣም ይመስለኛል። ግን የሆነ የሆነ ቦታ አለ ከሆነ ከአዲስ አበባ ወጣ ብላችሁ ምናምን እና እሱ መሰለኝ ልክ እንደ ቻይና በመስታወት መንገድ የተሰራለት አለ ምናልባት እሱ ሊሆን ይችላል ብዬ አስባለሁ። ቦታውን ግን እኔ አልሰማሁት ይሁን አልተናገሩ ይሁን አላቅም። ቦታውን ወድጀዋለሁ ማለት ነው እና ለማንኛውም ጓደኝነት እንደዚህ ነው። አንዴ መጣላት አለ፣ አንዴ የመታረቅ፣ አንዴ ደግሞ እንደዚህ ማለት ነው እና በነገራችን ላይ የሚጣሉ ሰዎችም የዋደዱ ሰዎች ነው። በጣም ስለሚጣላሉም አይደለም ማለት ነው። በዚህ አጋጣሚ ፍቅርዬ እንኳን ትወለድሽ! ቀሪው ዘመንሽ ደግሞ የሰላም የፍቅር የደስታ እንደ ስምሽ የፍቅር የሆነ ዘመን ያድርግልሽ ማለት ነው። አንድ ልምዱን አላውቅም ትመቸኛለች። አንዳንዴ የሚሰሩት ቪዲዮ ግን አንዳንዴ ያስቀይመኛል። አሁን የባለፈው አልተመቸኝም ማለት ነው። ነገር ግን ያው የእሷ ባህሪ የእሷ አስተሳሰብ እንዳለ ነው ያውቃለሁ። ለቪዲዮ ሲባል ነው ቢሆንም ግን እኔ ለቪዲዮ እንደሆነ ባውቅም ግን የሆነ ተወልድ ከእነሱ ምን ይማራል ምናምን በሚል ቪዲዮ ሰስ ነበረ እሱም ደግሞ ያው የሁላችን ማሳብ ነው ብዬ አስባለሁ። ገብታችኋል አይደለ? ብዙ ተከታይ እስካላችሁ ድረስ ብዙ ሰው እስከሚከተላችሁ ድረስ ያ ህጻኖም ህፃኑም ትልቁም ትንሹ ነው የሚያችሁ፣ እና ያ ሰው ደግሞ የሚወደውን ሰው መሆን ይፈልጋል የሆነ ተጽዕኖ ፈጣሪ ሰው ስለሚወድ እከል ያደረገው ነገር ትክክል ነው ብሎ ነው የሚያስበው እና ለዛ ነው እንደዛ የሚያልኩት እንጂ እኔ በግሌ ፍቅርን በጣም ነው መወዳት ማለት ነው። የምር ጉብዝ ልጅ ናት፣ ጀግና ልጅ ናት። እኔ ጀግናዎች ሁሌም እኔ ውስጤ ናቸው፣ እውነት ለመናገር የምር ጀግና። በተለይ ሴት ሆነው ጀግና በ በራሳቸው የሚተማመኑ ራሳቸውን ተፍጨርጭረው በራሳቸው መንገድ በቀ ኑሮን ለማሸነፍ በሉት በ በሁሉ ነገር ውጤታማ የሆኑ ሰዎች በተለይ ሴቶች ሲሆኑ በጣም ጀግኖቼ ናቸው ማለት ነው። በቃ ጀግናችሁ ማን ነው ካላችሁኝ ከእናቴ ቀጥሎ ሴቶች ናቸው። መጀመሪያ ጀግና የእናቴ ናት፣ ሲቀጥል ደግሞ ጀግና ሴቶች በቃ በተሰማሩበት ነገር በቃ ብዙ ቻሌንጆች እንችለው ከዛ ከፍ ብለው የሚታዩ ሰዎች ለእኔ ጀግኖች ናቸው ነው የምላቸው እና እኛ ሴቶች ማድረግ ፈልገን የማናደርገው ነገር የለም ማለት የሆነ አንዳንድ እንቅፋት ሊኖርብን ይችላል፣ ወይም ደግሞ አውቀን ትተው በቃ ይሄ ነገር ይለፈን በቃ ብለን ፈቅደን ነው እንጂ የምንተው ሁሉን ነገር። እውነት እውነቴን ነው የምላችሁ፣ ሴት ልጅ አንድ ከቆረጠች ቆረጠች ነው። የሆነ ጀግና ናት ማለት ነው። ይህ ለማካበድ ምናምን ወይ ሴት ስለሆንኩ ምናምን ነገር አይደለም። ሴት ልጅ አቅም ላይኖራት ይችላል፣ ግን በጣም ብልጥና በጣም ትዕግስተኛ ናት፣ አስተዋይ ናት ማለት ነው። ከወንዶች የበለጠ ሴቶች አስተዋይ ናቸው። ይሄ ሊያጣላን የሚችል ነገር አይደለም ማለት ነው። ስለዚህ ሴቶች ያለንን ጥበብ ከተጠቀማቸውበት፣ ትዕግስታችንን፣ ይሄ ዘዴያችንን፣ አላለ የሆነ ብልህነታችንን ከተጠቀምንበት መድረስ የምንደርስበት ቦታ ማንደርስበት ምክንያት ምንም ነገር የለም ማለት ነው። አንደኛ ትግስት ነው። ትግስት የሌለው ሰው ባይዘ ወይ ምንም ምንም ነገር ቢመቻችለት ስኬት ላይ አይደርስ። ምክንያቱም የሆነ ቦታ ለመድረስ የሆነ መሰላል መጠቀም አለባችሁ። መሰላል መጠቀም ካልቻላችሁ ደግሞ አታልፉ ወይ እዛደርሱ ማለት ነው። ያ መሰላል ምንድን ነው? ትግስት የሚባል ነገር ነው። ገብታችኋል አደለ? ትግስት ነው። በቃ ማንኛው ነገር ዛሬ ፈልጋችሁ ዛሬ አይሰጣችሁም የሆነ ዛሬ ፈልጋቸው ዛሬ አይሆንም። ስለዚህ ጊዜ ይፈልጋል። ያን ጊዜ ደግሞ በትዕግስት ነው የምታልፉት። ስለዚህ ሴቶች ይህ ዛሬ ላይ እንትናት በሉ ማለት በቃ እኔ በቃ ያልፍልኝማት ይህት ይህ ነው ማለት ነው በቃ። ግን እንደዚህ የምታማረዱት ቁጭ ብላቸው ሆ እጃቸውን አጣጥፋቸው አጣፋቸው እግራቸውን አጣጥፋቸው ቁጭ ብላቸው አይደለም። እኔ ለምንድን ነው እከሌ እዚህ ቦታ ደርሷል፣ እኔ ለምንድን ነው እዚህ ቦታ ያልደረስኩት? ምናምን እድሌ ነው ምናምን እያላቸው ነገር እንዳታሳብቡ ማለት ነው ምክንያቱም ስራ የሚመጣው ወይም ለውጥ የሚመጣው በመስራት ነው። ስሰሩ ደግሞ ብዙ እንቅፋት አለ። ይሄ ግድ ነው የምናውቀው ነገር ነው። እንቅፋቶች ነፍናች ያሉት፣ ግን ዋናው ጥበብ ደግሞ እነዚያን እንቅፋቶች የምታልፉበት መንገድ ማለት ነው። ገብታችኋል አይደለ? ስለዚህ ቻሌንጅ አለ። በነገራችን ላይ ማንም ሰው አልጋ በአልጋ ሆኖለት ህይወትን አሸንፎ ከፍ ብሎ የምታዩት ሰው የለም። ምናልባት አልተናገረም ችግሩን አንዳንድ ሰው ታውቃላችሁ ችግሩን በሆዱ ነው ምክንያቱም ለሰው አዋርቸው፣ ሰው ለእኔ መፍትሄ ካልሰጠኝ ለፈጣሪ ብቻ ሰጠዋለሁ ብሎ ችግሩን የማያዋዩ ሰው አለ። ዝም ብሎ ይኖራል ማለት ነው። ያ ሰው ደግሞ እንደናንተ ቻሌንጅ ሳይገጥመው ቀርቶ ሳይሆን ምንድን ነው እንዳልኳቸው ነው። ችግሩን ለፈጣሪ ነው ይነግራል። ምክንያቱም የዛሬ ሰው ችግራቸውን ስትነግሩት፣ በፊት በፊት ጊዜ ችግር ይሰማሉ ግን ከንፈር ይመጣሉ፣ ግን መፍትሄ አያገኝላቸውም፣ ያዝኑላቸዋል። የአሁን ሰው ግን ጆሮ እራሱ አይሰጣቸውም። ይገርማቸው ጆሮ ማለት ነው፣ አያዳመጣቸው ሞላ። ምክንያቱም ሁሉም ሰው የራሱ ችግር አለ፣ የራሱም ያስጨንቀው ጉዳይ አለ። ገብታቸው አለ። እሱ ችግር ውስጥ ሆኖ መጥታቸው ደግሞ የእሱን ችግር ልትነግሩት አይፈቅድም፣ ምክንያቱም ያስጨንቀዋል። እሱ ራሱ ችግር ውስጥ ነው ያለው እና ህዝቡ አሁን ላይ እንደዛ ነው። ስለዚህ አይደለም በሆነ በገንዘብ ምናምን ሊደግፋችሁ በሀሳብ ቀርቶ አይሰማችሁም ነው የምላችሁ። ለዛ ያላችሁ አማራጭ ይሄ ችግር ቻሌንጅ ምናምን የሚገጥማችሁ እናንተ ብቻ አይደላችሁም። በዚች ምድር ላይ ተፈጥሮ የሚመጣ ሰው በሙሉ የራሱ ማለት ቻሌንጁ ሊለያይ ይችላል፣ ግን እያንዳንዱ ሰው ቻሌንጅ አልፎ ነው የሚመጣው። ገብታችኋል አይደለ? ስለዚህ እኔ ብቻ ነኝ እድሌ ነው በቃ እንደዚህ ነው ምናምን ብላቸው አታሳቡ። አንዳንድ ሰው ጥሩ ደረጃ ያልደረስኩት ከድሃ ቤተሰብ ስለመጣሁ ነው ብሎ ያስባል። ይሄ የመጨረሻ የሰነፎች ንግግር ነው። ሰነፎች ራሳቸውን የሚያሳምኑበት ለራሳቸው የሚነግሩት ጥሩ ያልሆነ ንግግር ነው ማለት ነው። ምክንያቱም እናትና አባቶቻቸው ኖሮት የኖሩት የራሳቸው ኑሮ አለ። ይሄ ያንቺ ኑሮ ነው ወይ ያንተ ኑሮ ነው? ስለዚህ ለአንተ መነሻ የእናትና አባት ሀብት ምክንያት ሊሆን አይችልም። በቃ አንተ ተወልደሃል። ከዚህ በኋላ አንተ ነህ ተፍ ጨርጭረህ የራስህ ነገር ሊኖርህ የሚገባው የራስህ ነገር ሊኖርህ የሚገባው እንጂ እኔ እኮ የሀብታም ልጅ በሆን ኖሮ ይህን ያክል ለመነሳት ብዙ አልቸገርም ነበር ብላችሁ የምታስቡ ሰዎች ስላላችሁ ነው ማለት ነው እና የፈለገ ሀብታም ልጅ ራሱ ብትሆኑ የቤተሰቦቻችሁ ሀብት የነሱ ሀብት ነው እንጂ እናንተ አይደላችሁም። እናንተ ጉብስ ከሆናችሁ ራሳችሁ ሰርታችሁ በራሳችሁ ጊዜ ተለውጣችሁ ቤተሰቦቻችሁን ማሳየት ትችላላችሁ ማለት ነው። ያ ሚሆነው ግን እንዳልኳችሁ ትዕግስት፣ ፍላጎት የስራ ፍላጎት፣ ቻሌንጆችን የመጋፈጥ ፍላጎት ካላችሁ እመኑኝ፣ መድረስ ፈለጋችሁበት ቦታ ግን ትደርሳላችሁ። ግን እኛ አንደኛ ፍርሀት አለብን፣ እንፈራለን። የምር የሆነ በቃ አለብን ብር እንደሚያስገኝልን እያወቅን የሆነ የወረደ ስራ እንኳን ከምንሰራ፣ ማለት ስራ ሆኖ የወረደ የለም። ባይዘው ወይ ግን አንዳንድ ሰው ለራሱ በቃ አሁን በበፊት ላይ የመንግስት ሰራተኛ ምናምን የሚባል ነገር በጣም ጥሩ በቃ ስሙ ደስ ስለሚል ማለት ነው። ግን የሆነ ታች ዝቅ ብላችሁ ጉሊት ስሰሩ፣ የሆነ ነገር ስሰሩ፣ ሻይ ቤት ሊስሩ፣ ስሰሩ በቃ የወረደ ስራ አድርገው ነበር የሚያስቡት ማለት ነው እና ሰው የፈለገ ቢርበው እንኳን ረሃቡን ይይዛታል እንጂ ወርዶ አይሰራም። ለምሳሌ አይሸከምም። ሄዶ የሆነ ቃል ዛጋ ቢያደርስ የሆነ ሳንቲም ይሰጣል፣ በዛ መብላት ሲችል ግን ያን ሁሉ ያሳፍራቸዋል። በቃ ሰው ምን ይለኛል? ተሸከመ ይለኛል፣ እንደዚህ ይለኛል። ይሄ ይሉንታችን ራሱ ወደኋላ እንድንቀር እንዳያልፍልን ምናምን አድርጎ አስቀርቶናል ማለት ነው እና ይሄ ይሄ ግን አሁን ላይ የተቀየረ ይመስለኛል ማለት በቃላ ሰው ስራን ከዩኒቨርሲቲ የተመረቁ እንኳን ማረግ ይዞ ምናምን ነገር ኖርማል ስራ ነው አሁን በራሱ የፈጠራ ስራ የሚሰራው ህዝብ ሰው ማለት ነው። እና ምንላችሁ ፈልጌ ነው አንድ ሰው ውጤታማ ደረጃ ላይ ለመድረስ እንዳልኳቸው አንደኛ ስራ አለመናቅ፣ አንደኛ ትግስት ነው እንጂ አንደኛ ትግስት ይኖራቸው፣ ሁለተኛ ስራቸውን አትናቁ ማለት የሆነ አሁን ወርዳቸው የምትሰሩት ስራ ይሄ ዘላለማቸው ማለት አይደለም። ግን እዛ ጋር ለመድረስ ያደርሳቸዋል። እዛ ጋር ለመድረስ ይቺ ትንሿ ስራ ታግዛቸዋለች ልምድም ትሆናቸዋለች። ስለዚህ ዛሬ ሊስትሮ ሰራሁ ማለት እዚህ ሊስትሮ ሰርቼ ይሆን ይቀራሉ ማለት አይደለም። ዓላማ ካላችሁ፣ ልብ ካላችሁ፣ ፍላጎት ካላችሁ እሱን ሰርታችሁ እሱን እየሰራችሁ በአቋራጭ የሆነ ነገር ተምራችሁ ከዛ ሙያም ሊሆን ይችላሉ። እየጨመራችሁ እየጨመራችሁ እያሻሻላችሁ ትልቅ ደረጃ መድረስ ትችላላችሁ። ገብቷችኋል። ስለዚህ እኔ አልችልም፣ እኔ አይሳካልኝም፣ ወይኔ ከሌ ታድላ እዚህ ቦታ ደረሰች፣ ወይኔ ከሌ እንደዚህ የሆነ ምናምን ነገር። እናንተም ራሱ ተጽዕኖ ፈጣሪ ጎበዝ፣ ሌሎች ደግሞ አይተዋቸው እናንተን ዋው፣ እኔም እንደሷ መሆን ፈልጋለሁ የምትሉ ሰዎች መሆን ትችላላችሁ ማለት ነው። ስለዚህ ትዕግስት፣ የስራ ፍላጎት እና ደግሞ ይሄ በቀ ቻይ መሆን አለባችሁ እና የዓላማ ሰው የለውጥ ሰው ከሆናችሁ መድረስ የማትችሉት ነገር የለም። ሁሉን ነገር ማድረግ ትችላላችሁ። ተጠቀሙበት ነው ምላችሁ። በቃ ለራሳችሁ የምትነጉስ ነገር ጥሩ ነገር መሆን አለበት። ይሄ ተቃራኒ ነገር ሀሳብ ሲመጣ ደግሞ የሰዎች መቀበል የለባችሁ ማለት ነው። ለማንኛውም ስለነበረን ቆይታ አመሰግናለሁ። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ ቻናላይ ተቀላቀላ